ሰላም ጤና ያስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰንብታችኋል። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬ ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬ ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬ ርዕሰ ጉዳይ ስልካችን ላይ ስንጠቀምባቸውና ስንገለገልባቸው የነበሩ አፕሊኬሽኖችን በማወቅ የሚሆን ባለማወቅ እንግዲህ አይነስቶ ልናደርጋቸው እንችላለን ወይም ልንደልታቸው ወይም ሊጠፉብን ይችላሉ ማለት ነው ነገር ግን ስልካችን ላይ ስንገለገልባቸው የነበሩ አፕሊኬሽኖች እንግዲህ ከጠፉብን ወይም ከተደለቱብን አፕሊኬሽኖችን በቀላሉ እንዴት መመለስ እንደምንችል እንመለከታለን ማለት ነው። ስለዚህ ስልካችን ላይ እንግዲህ በርካታ የሆኑ አፕሊኬሽኖች እንግዲህ ኢንስቶል አድርገን ወይም ዳውንሎድ አድርገን እንጠቀማለን ማለት ነው። ነገር ግን ስንጠቀምባቸው የነበሩ አፕሊኬሽኖች ደግሞ በጣም ለኛ አስፈላጊ የሆኑ አፖች ቢሆኑ ስለዚህ እነዚህ አፕሊኬሽኖች እንግዲህ በማወቅ የሚሆን ባለማወቅ ቢደለቱብን ወይም ከስልካችን ቢጠፉብን ወይም አሊያ በስተቀር የተለያዩ ወዳጅ ዘመዶቻችን ሳያውቁ አንስቶል ቢያደርጓቸው ወይም አይጠቅሙም መስሏቸው ቢደልቷቸው እንግዲህ እኛ በቀላሉ እንዴት መመለስ እንደምንችል አብረን እንመለከታለን ማለት ነው። ከስልካችን ላይ የተደለቱ ወይም የጠፉብን አፕሊኬሽኖች ስንመልስ እንግዲህ የት ገብተን ነው የምንመልሳቸው፣ የትስ ገብተን ነው የምናገኛቸው የሚለውን ሙሉ አብረን እንመለከታለን ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉት በአክብሮት እንጋብዛለን። የተወደዳችሁና ና የተከበራችሁ የቻናላችን ቤተሰቦች ወደ ዋና ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል እንግዲህ ስልካችን ላይ የጠፉብን አፕሊኬሽኖችን እንዴት መመለስ እንደምንችል በቀላሉ እንመለከታለን ማለት ነው። የእነዚህ አፕሊኬሽኖች ስንመልስ እንግዲህ ምንም ስልካችን ላይ ልንጭላቸው የሚገቡ ተጨማሪ አፕሊኬሽን አያስፈልገንም ማለት ነው። አይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ ማለት ነው። የአንድሮድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ። እኔ አንድሮድ ተጠቃሚ ስለሆንኩ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። እንግዲህ ፕላይ ስቶር እንደምትመለከቱ እንግዲህ ለናንተ ለማሳየት ፈልጌ እዚህ ስልኩ እስክሪን ላይ አስቀምጨዋል ማለት ነው። ኢና አፕሊኬሽን አንዴ እከፍቷለሁ። አፕሊኬሽኑ ስከፍ ተከፍተው እንግዲህ ምንም ሰርች የምናደርገው ነገር የለም ማለት ነው። እዚህ አካባቢ እንደምትመለከቱ ግን ኢሜል ካላችሁ ወይም ጂሜል ካላችሁ እዚህ አካባቢ ላይ ፕሮፋይላችሁ ይገኛል ማለት ነው። እዚህ የተቀመጠው ፕሮፋይል እንግዲህ ፎቶግራፍ አድርጋችሁበት ከሆነ ፎቶግራፍ ይገኘዋል ማለት ነው። ምንም አይነት ኢሜል ያስገብታችሁበት ካልሆነ ደግሞ ሳይን አፕ አድርጋችሁ ኢሜል ማስገባት ይኖርባችኋል ማለት ነው። ከስልካችን ላይ የጠፉ አፕሊኬሽኖችን ስንመልሳቸው በዚህ አፕሊኬሽን አማካኝነት እንግዲህ ኢሜል ወይም ጂሜል እዚህ ጋር ማስቀመጥ ይኖርብናል ማለት ነው። ስለዚህ ምንድነው የምናደርገው? እንግዲህ ኬንን እዚህ ላይ ያለውን ፕሮፋይላችንን አንዴ እንጫነዋል ማለት ነው። ፕሮፋይላችን እንደዚህ እንደተጫ ጫና እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነዚህ ከተዘረዘሩ ሴቲንጎች መካከል ምን የሚል እንፈልጋል ማለት ነው። ማይ አፕ ኤንድ ጌምስ የሚል እዚህ ጋር ተቀምጦላል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱ እንግዲህ ማይ አፕ ኤንድ ጌምስ የሚለውን ሴቲንግ እንግዲህ አንድ ዜ እንጫሉ ማለት ነው። እሱ እንደተጫነው እንግዲህ እንደዚህ ነው የሚመጣልን ማለት ነው። እዚህ እንደተከፈተልን እንግዲህ በርካታ ነው ሴቲንጎች ይመጣሉ ማለት ነው። ከተከፈቱልን በርካታ ሴቲንጎች መካከል እንግዲህ እዚህ አካባቢ ሁለት ነገሮች ይመጣሉ ማለት ነው። ኦቨርቪው እና ማኔጅ የሚል ይመጣል ማለት ነው። ከነዚህ ከሁለቶች መካከል እንግዲህ ማኔጅ የሚለውን ሴቲንግ አንድ ዜ እንጫኗል ማለት ነው። ሴቲንግን እንደዚህ እንደነካ ነው እንግዲህ ማኔጅ የሚለውን ሴቲንግ እንደዚህ እንደነካ ነው እንግዲህ ሰርች ሲያደርግልን ይቆያል ማለት ነው። እንደዚህ ሰርች ሲያደርግልን ከቆየ በኋላ ስልካችን ላይ ኢንስቶል ወይም ዳውንሎድ አድርገን ስንጠቀማቸው የነበሩ አፕሊኬሽኖች ሙሉ ለሙሉ እንደዚህ ይመጣሉ ማለት ነው። ስለዚህ እኛ በዋነኝነት የምንፈልገው ምንድን ነው ስልካችን ላይ ኢንስቶል አድርገው ወይም ዳውንሎድ አድርገን ስንጠቀምባቸውም ስንገለገልባቸው ነበሩ አፕሊኬሽኖች በማወቅም ይሁን ባለማወቅ ስለተደለቱብን የተደለቱ ወይም የጠፉብን አፕሊኬሽኖችን በዋነኝነት መመለስ ስለሆነ እነዚህን ሙሉ ለሙሉ አንነካቸው ማለት ነው። ስለዚህ እንደዚህ ከሆነ በኋላ እዚህ አካባቢ እንደምትመለከቱት ኢንስቶል ይላል ማለት ነው። እዚህ አካባቢ እንደምትመለከቱ ግን ኢንስቶል ይላል ማለት ነው። ኢንስቶል ከሚለው ቀጥሎ እንግዲህ እዚህ አካባቢ የሆነች ቀስት ወይም የሆነች ቶንግላለች ማለት ነው። እሷን አንድ ጊዜ እንጫናታለን። እሷን አንድ ጊዜ በምንጫንበት ሰዓት እንግዲህ እዚህ ጋር እንደምትመለከቱት ሁለት አይነት ነገሮች ይመጣል ማለት ነው። ከነዚህ መካከል ግን ኢንስቶልድ እና ኖት ኢንስቶልድ የሚል ይመጣል ማለት ነው። ኢንስቶልድ የሆኑ እንግዲህ ስልካችን ላይ ያልጠፉ ወይም ያልተደለቱ አፕሊኬሽኖች ወይም የምንገለገልባቸው አፕሊኬሽኖች የሚገኙበት ሲሆን፣ ኖት ኢንስቶልድ የሚለው ግን ከስልካችን ስክሪን ላይ የጠፉ ወይም የተደለቱ አፕሊኬሽኖች ናቸው ማለት ነው። ስለዚህ የጠፉብን ወይም የተደልቱብን አፕሊኬሽኖችን በዋነኝነት መመለስ ስለሆነ ኢንስቶልድ የሚለውን እንተውና ኖት ኢንስቶልድ የሚለውን አንድ ጊዜ እንጫኗለሁ። እሱ እንዳደረግ ነው እንግዲህ ሰርች ሲያደርግልን ከቆየ በኋላ እንግዲህ ስልካችንን እኛ ከያዝነው ቀን ጀምረን በማወቅ የሚሆን ባለማወቅ አፕሊኬሽኖችን የደለት ናቸው ሙሉ ለሙሉ እዚህ ጋር ተቀምጧል ማለት ነው። ስለዚህ እናንተ እንግዲህ ስትጠቀሙባቸውና ስትገለገሉባቸው የነበሩ አፕሊኬሽኖችን በማወቅ የሚሆን ባለማወቅ የተደልቱባቸው የጠፉባቸው አፕሊኬሽኖች ካሉ እዚህ ጋር ታገኙ ታገኙታላችሁ ማለት ነው። እኔ እንግዲህ ስትገለገልባቸውም ስትጠቀምባቸው የነበሩ አፕሊኬሽኖች ናቸው ማለት ነው። እዚህ ጋር ላይ እንግዲህ እኔ የድልቷቸው ማአንስቶል ያደረኳቸው አፕሊኬሽኖች ናቸው ማለት ነው። እናንተ ላይ ግን ስትጠቀሙባቸውና ስትገለገሉ የነበረው አፕሊኬሽኖች በማወቅም ይሄን ባለማወቅ ያጠፋችኋቸው አፕሊኬሽኖችን እዚህ ጋር ታገኟቸዋላችሁ ማለት ነው። ስለዚህ መመለስ የምትፈልጓቸውን አፕሊኬሽን እንግዲህ ከነዚህ መካከል እንግዲህ እናንተ መርጣችሁ ደስ ያላችሁን መመለስ ወይም መልሳችሁ መጠቀም ትችላላችሁ ማለት ነው። እናንተ ብቻ ሳይሆን እንግዲህ አፕሊኬሽኖችን ስለምታጠፏቸው እንግዲህ የተለያዩ ወዳይ ዘመዶቻችሁ እንግዲህ ስልካችሁን አውሱን ብለዋችሁ ስልካችሁን በምታውሱበት ሰዓት እንግዲህ የተለያዩ ሶሻል ሚዲያዎችና የተለያዩ ፕላትፎርሞችን በሚጠቀሙበት ሰዓት እንግዲህ በማወቅ የሚሆን ባለማወቅ እንግዲህ አፕሊኬሽኖችን ሊያጠፉብን ይችላል ማለት ነው። ካጠፉብን በኋላ ግን መመለስ እንችላለን ማለት ነው። እንዴት አድርገን እንመልሳቸው የሚለው ደግሞ አብረን እንመለከታለን። ከነዚህ መካከል እንግዲህ እንግዲህ እዚህ ጋር እንደምትመለከቱት ጋር አንድ አፕሊኬሽን እመልሳለሁ ማለት ነው። እዚህ ጋር እንደምትመለከቱት በርካታ ሆኑ አፕሊኬሽኖች አሉ ማለት ነው። ከእነዚህ መካከል እዚህ አካባቢ ራይት የምናደርግባቸው ያላቸው በተኖች አሉ ወይም ሳጥኖች አሉ ማለት ነው። ከነሱ መካከል አንዱን ራይት እናድርገዋል ማለት ነው። ስለዚህ እኔ ግን እንደምትመለከቱት ይህንን አፕሊኬሽን መመለስ እፈልጋለሁ ማለት ነው። ስለዚህ ይህንን አፕሊኬሽን እንግዲህ በማወቅም ሆነ ባለማወቅም የደለቱት ነው፣ ወይም የተለያዩ ወዳጅ ዘመዶች እንግዲህ በማወቅም ባለማወቅም ሆነ የደለቱት ነው አፕሊኬሽን ብለን ብንወስደው እንግዲህ እናንተ ደስ ያላችሁ ማድረግ ትችላላችሁ ማለት ነው። እኔ ግን ይህንን አፕሊኬሽን መመለስ ከፈለኩን እንደዚህ ራይት ሳደርገው እንግዲህ እዚህ ጋር እንደምትመለከቱት ግን ራይት አድርጓል ማለት ነው። እናንተ ሙሉ መመለስ ከፈለጋችሁ እንግዲህ እዚህ ጋር እንደምትመለከቱት እያንዳንዱን እየሄዳችሁ ራይት ራይትን ራይት ማድረግ ትችላላችሁ ማለት ነው። እኔ ግን በአንድ ብቻ ማሳየት ስለምፈልግ እንግዲህ እዚህ ጋር እንደምትመለከቱት የአፕሊኬሽን እንግዲህ ሳጥኑ ላይ ራይት ሏል ማለት ነው። እሱን ራይት ካረኩት በኋላ እንግዲህ እዚህ አካባቢ እንደምትመለከቱት የኤክስ ምልክትና የዳውንሎድ ምልክት አለ ማለት ነው። እዚህ ጋር እንደምትመለከቱት የዳውንሎድ ምልክቷን አንድዚህ እንጫነዋለን ወይም ትጫኑታላችሁ ማለት ነው። እሱን አንድዚህ ስንጫነው እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ይስከረከራል ወይም ይዞርላ ማለት ነው። ወይም ሰርች ያደርግላል ማለት ነው። ይሄ ማለት ማለት ነው እንግዲህ እኛ በማወቅም ይሁን ባለማወቅም እንግዲህ ሄደን አፕሊኬሽን ደልተናል ማለት ነው። ስለዚህ ነው እንግዲህ መመለስ እንፈልጋለን ወይም መልሰን መጠቀም ብንፈልግ እንግዲህ እንደዚህ ይመልስልናል ማለት ነው። እንደዚህ መልሰን እንደዚህ ቆጥሮ ለከጨረስ በኋላ ዳውንሎድ አድርጎ ኢንስቶል አድርጎ ራሱ ወደ ስልካችን ስክሪን ይመልስልናል ማለት ነው። እዚህ ጋር እንደምትመለከቱ እየቆጠረ ያለው ማለት ነው። ይህንን እንግዲህ ራሱ ቆጥሮ እስኪጨርስ ድረስ እኛ እንጠብቀዋለን ማለት ነው። እናንተ እንግዲህ የምትፈልጉትን አጠቃላይ አፕሊኬሽኖች እንግዲህ እንደዚህ እያደረጋችሁ ሙሉ ለሙሉ መልሳችሁ ኢንስቶል አድርጋችሁ መጠቀም ትችላላችሁ ማለት ነው። እናንተ እንግዲህ አፕሊኬሽኑን ምናልባት ስሙን ላታውቁት ትችላላችሁ። ወይላ በስተቀር ስሙን እያወቃችሁ እንግዲህ ፕላይ ስቶሮ ማፕ ስቶር ላይ ገብታችሁ ሰርች ስታደረጉት በርካታ ሁሉ ተመሳሳይ አፕሊኬሽኖች እየመጡ የትኛው ድርማሪ እየተካቃታችሁ መመለስ ትችላላችሁ ማለት ነው። ስለዚህ አፕሊኬሽን እንደምትመለከቱት መለከቱት እንግዲህ እዚህ ጋር ላይ አሉ ዳርጎ ጨርሶ እንግዲህ ኢንስቶል እያደረገልን ማለት ነው። ስለዚህ ይሄንን አፕሊኬሽን ከዚህ በሙሉ አፕሊኬሽኑን እንደዚህ ኢንስቶል አርጌ መጠቀም እችላለሁ ማለት ነው። ስለዚህ ስልካችሁን እንግዲህ የተለያዩ ህጻናቶች በሚይዙበት ሰዓት እንግዲህ ወይም አዲያ በስተቀር የተለያዩ ወዳጅ ዘመዶቻችን በሚይዙበት ሰዓት እንግዲህ አፕሊኬሽኑ ለእኛ ጥቅም ለእኛ አገልግሎት የማይሰጥ መስሏቸው ሊደሉት ይችላሉ። ወይ አዲያ በስተቀር በስተትም ሊጠፋባቸው ይችላል ማለት ነው። አፕሊኬሽኑ ጠፋብን ከየት ልናገኘው ነው? እንዴት ነው ዳውንሎድ የምናደርገው? ማን በላከልን ብለን ሳንጨነቅ እንግዲህ በቀላሉ እንደዛ አድርገን መልሰን መጠቀም እንችላለን ማለት ነው። ስለዚህ አፕሊኬሽኑ እንግዲህ ከአፕ ስቶር ወይ ከፕላይ ስቶር ላይ እንደዛ አድርገን በቀላሉ መልሰን ሙሉ ለሙሉ መጠቀም እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ውሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ኮናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለተለያዩ ወዳጅ ዘመዶቻችሁ ይጠቅም ዘንድ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።